ከባድ ረብሻ ተፈጠረ። ምን ገጠማቸው? ያላሰቡት ነገር ነው የገጠማቸው። እሱ ምንድን ነው? የሀንቾ አባት ልጄን በፍፁም አልሰጥም እኔ አስራ ስድስት ዓመት በሙሉ ምስዋት ከፍዬ ልጄን አሳድግ ያለው እያሉ፣ ሁላችንም እንደምናውቀው የወይዘሮ ባዮች ተንኮል እንደቀጠለ ነው። ያላሰቡት ነገር ገጠማቸው። ሜላትን በሰማች ነገር በጣም ተደናግጣ እያለቀሰች ነው። እንዳልኳችሁ በወይዘሮ ባዮች ነው ሜላት ያለቀሰችው። ያሳዝናል። ጉድፈላ ጉድፈላ እዚህ ጋር ደግሞ ሌላ ትኩሳት። ወይዘሮ ባዮች ተዋረደች። ጉድፈላ በስልኳ ላይ ሪከርድ ስታደርግ አዳመጠች። ምክንያቱም በባለፈው ምንም አታስቢ ሁሉንም ነገር አደርጋለሁ አስተካክላለሁ የወይዘሮ ሜላትን ባህሪ ከሀ እስከ ፐ ድረስ አውቃታለሁ እና ስለ እሷ ትጨነቂ እያለውን ነገር እኔ ጨርሳለሁ፣ እንኳንም ሀና ልጃቸው መሆኗን እንኳንም አወቁ ብላ ሪከርድ በስልኳ ላይ ስታደርግ ስትቀዳ ወይዘሮ ሜላት ደረሰችባት። አያችሁ፣ እውነት ተደብቃ አትቀርም። እሷ ግን ለወይዘሮ ሜላት ወይዘሮ ባዩሽ ትክክለኛ ጓደኛ እና በቃ በጣም የሚቀራረቡ አይነት ጓደኛ ሆነው ቢኖሩም ዛሬ ላይ ግን ተጋለጠች፣ አጋለጠቻት ወይዘሮ ሜላት ማለት ነው። እዚህ ጋር ደግሞ ለምስክር ስልኩ ላይ ሪከርድ የተቀዳውን አይታለች ማለት ነው። እናም ከአሁን በኋላ እኔ እንጃ በሰላም የሚኖሩ ይመስሏችኋል? እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ወይዘሮ ባዩሽ ተዋረደች ማለት ነው። ወይዘሮ ሜላት አገኘች አትሪከርድ ስቀዳ በስልኳ እና በጣም ያሳዝናል፣ ከባድ ነው። ሰላም ሰላም! ውድና የተከበራችሁ ባላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይነል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ከኖላዊ የተማራችሁትስ ምንድን ነው? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ኖላዊ ድራማ በጣም ምርጥና ልብ አንጠልጣይ እናም አስተማሪ ድራማ ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። በባለፈው የዲኤንኤ ምርመራ መቀየር የለበትም ብላችሁ ስትከራከሩ ነበረ። ነገር ግን ወይዘሮ ባዩሽ አርፋ ልትቀመጥ አልቻለችም። እኔ ጠርጥሬያለሁ፣ ባለፈው እርግብህ እርግብህ ከአንቺ ጋር ስትወጣ ጠርጥሬ ነበር። ልጄ አስቴት እራሱ ጠርጥሬያታለሁ አለች ማለት ነው ወይዘሮ። ሜላት ለወይዘሮ ባዮሽ ማለት ነው፣ እኔ ጠርጥሬ ነበረ። ባለፈው አብራችሁ ስትወጡ የት ልትሄዱ ነው ስላችሁ፣ አይ እዚህ ደርሰን እንመጣለን፣ ቤተክርስቲያን ደርሰን እንመጣለን ብላችሁ አብራችሁ ስትሄዱ እኔ ጠርጥሬም ነበረ፣ ይሄን ነገር እንደምታደርግ ማቅ ነበር አለች። የሚገርማችሁ ነገር እና አጋለጠቻት፣ ወይዘሮ ባዩሽን ወይዘሮ ሜላት አጋለጠቻት ማለት ነው። እናም ሲቀጥል እርግብና እርግብና ባዩሽ ነጠላቸውን ለብሰው ነጠላቸውን ለብሰው አብረው እየሄዱ እያሉ አሴር እና ሀንቾ ሀንቾ የራሷን ታሪክ ለአሴር እየነገረችው አብረው እያወሩ ነበረ። ከዛም አሴር እችኮ ወይዘሮ ባዩሽ ናት፣ ይቺ ደግሞ ልጃችሁ ነኝ ብላ የኔን መረጃ ይዛ የገባችው እርግብ እኮ ናት። ግን ሁለቱ ምንድን ነው የሚሰሩት በእኔ ላይ የአሴሩ እኮ ነው ይገባኛል። እርግብ ደግሞ የኔን መረጃ ነው የሰረቀችው። ባዩሽ ደግሞ ከእርግብ ጋር ተመሳጥራ እየሰራች ነው። አሴር ምን ትለኛለህ ስትለው አሴር ደግሞ ታድያ እኮ ቀላል ነው ማጋለጥ ነው ሲላት፣ እሺ ቆይ ተረጋጋ፣ አሁን ያለውን ነገር የሚያደርጉትን ነገር እኔ ተረጋግቼ ማየት አለብኝ እና ይችኛዋች የምታየት ያለች ምች እርግብ የምትባሏ ነች ብላ ስትናገር፣ እርግብ እንዳጋጣሚ እንዲዞር ስትል የእርግብ አይንና የአሴር አይን ተገናኘ። ከዛም በኋላ መጣች ቀጥ ብላ፣ ምንድን ነው የምትሰሩት? ማን ነው እንደዚህ እጅሽን እያነሳሽ እቺ እቺ ምናምን እያልሽ የምታወሪያለች ነው አንገቷን ስትመታስ ታንቃት ከዛ ናሴር ደግሞ እንዲህ አንቺ ማነኝ ብለሽ ነው የምታስቢ? አንቺ ውሸታም፣ ማነኝ ብለሽ ነው እዛ ቤት እኮ ልጃችሁ ብለሽ የተቀመጥሽው? እያንዳንዱን የማንን የሀንቾ መረጃ ይዘሽ ነው ሀንቾ ደግሞ በልጅነቷ ያላትን ፎቶና መስቀሉን እንዲሁም ደግሞ ልጃችሁ ነኝ ብለሽ የእሷ መረጃ ሳይተሽ መቀመጥሽ ምን ይሄና አለ ጭራሽ አላበዛሹም እንዴ ሲጀመር ይሄ አንቺ ያሹ ታሪክ እኮ የእሷ መሆኑ አትርሻለና ሲጣረቃት እርግብን ማለት ነው አንተ ማነክና ነው ኔ ሰጥ የምታደርገኝ እኔ እኮ ሲጀመር አዎ ልጃቸው ነኝ በቂ መረጃ ከፈለግ ላሳይክ እችላለሁ ልቀቀኝ አሁን አለችው አለቅሽም አለቅሽም ማለት ወደድሽም ጠላሽም አሁን መረጋገጡ አይቀርም ብለሽ ብለሽ ደግሞ በሰው መረጃ የሰውን ታሪክ ይዘሽ ልጃቸው ነኝ ብለሽ እንደውስ ገቢ አታፍሪም? ማለት ምን አሳፈረኝ? የራሴ ነው ይሄ ታሪክ የኔ ነው። ሀናን አያገባትም ማለች ማለት ነው አያገባትም። እሱን እናየዋለን አለ አሴር። ራሱ በሀና ምክንያት ከእርግብ ጋር ተጣላ እና በዛን ሰዓት እርግብና ባዩሽ አብረው ሲሄዱ እና እንዳልኳቸው እርግብና ባዩሽ አብረው ሲሄዱ አይታቸዋለች። እናም በዛም የተነሳ ነው ከእርግብ ጋር የተጣላችው። እና ምርግብ ደግሞ መታ ለወይዘሮ ባዮች ስትነግራት ታይ የእሷ ነገር ቀላል ነው፣ እኔ ማድረግ ያለብኝን ነገር አደርጋለሁ ብላለች። እና ከአንዴም ሁለቴም ነው ያጋለጧት። የሚገርማችሁ ነገር በቁሟኔ ደነገጠችው፣ በቁሟኔ ሳተችው። ይህን ሪከርድ ወይዘሮ ሜላት በስልኩ ላይ ያለውን ሪከርድ ስታይ በቃ ምን ልበላችሁ፣ ወይዘሮ ሜላት ማመን አቃታት፣ ደነገጠች። እንዲህ ጓደኛዬ እንደዚህ ልታደርጋት ትችልም እስክትል ድረስ በቃ እንዲህ የገዛ ጓደኞቻችሁ እንደዚህ አይነት የክፋትን ጥግ ሲሄድ ምን ይሰማቸዋል? ለምሳሌ እኔ በራሴ ቦታ ሆኜ ሳስበው የባዩሽ በቃ ጭካኔው አላውቅም የሌለ ነው በቃ በድርቅና እሷን መስላ ከጀርባ ሌላ ነገር እየሰራች አስባችኋል። ግን እኮ አንዳንዴ እውነት የሆነ የውሸት ወይ የተለያየ ነገሮችን እኛ ብናደረግም ግን ከልታት አንድ ቀን እኮ መጋለጣችን አይቀርም መጋለጣችን የማይቀር ነው እና ሁሌም ሁሌም በቃ እንደመጀመሪያ እየመሰላት ነበረ። ስልክ ሆነ ሪከርድ እናም ደግሞ ሲደወል የነበረው ይሄንን ስልክ እንደ መጀመሪያ መስሏት ነው። ግን በስተመጨረሻ ደግሞ ወይዘሮ ሜላት ቀጥታ ደረሰችባት። ስትደርስባት ያላየች መስሏት ነው ግን አይተዋለች። እናም ሲቀጥል እርግብ ደግሞ አሁን ላይ አክስቴ ምን ማድረግ አለብኝ ስትላት፣ አይ እንግዲያውስ ምልሽን ስሪ አለበለዚያ እኔ እነግርሻለሁ። ጭራሽ የተመቻቸ አልጋ ስታገኝ እኮ መላቅትሽን ያጣሽው ብላ ምን አጨቀቻት። ከዛ አይ አሁንስ እኮ ልዋረድ ነው አለቻት። የሚገርማቸው ነገር እኮ እርግብ ራስኮ ታውቃለች። ጠንቅቃ ነው የምታውቀው፣ ጠንቅቃ ነው የምታውቀው፣ እርግብ ጠንቅቃ ታውቃለች። አሁን እኮ ልዋረድ ነው። ምናሴም ሀናን ይወዳታል፣ ሰላምዬም ሀናን ትወዳታለች አባዬን በባለፈው የመ- አባዬን በባለፈው የመጣ አቶ መስፍን ያልሽኝም ሀናን ይወዳታል። እኔን የምትወደኝ እማዬ ብቻ ናት ወይዘሮ ሜላት ብቻ እኔን ትወደኛለች ግን ሀናን አትወዳትም አለች። ተሳስተሻል አለቻት ወይዘሮ ባዩሽ ምክንያቱም ለጥቅም ወይዘሮ ባዩሽም ሆነች እርግብም ሆነች ለጥቅማቸው ነው እንጂ ያው ለጥቅማቸው እንደቀረቡ ወይዘሮ ባዮሽም ስለምታውቅ ሁለቱም ለጥቅማ ጥቅም ነው የሚሯረጡት። እና ለወይዘሮ ባዮሽ እርግብ ምንድን ያለቻት ሜላት ብቻ ነች፣ ቤት ውስጥ እኔን የምትወደኝ ሌላዎቹ፣ አይወዱኝም፣ ይጠራጠሩኛል አለች። ሀናን ግን በጣም ይወዷታል፣ ከእኔ የበለጠ ነው የሚወዷት፣ እኔ ልጃቸው አይደለሁም ስትል። ከዛም በኋላ በውሸት መግባትሽንም ረሳሽ እንዴ? ከኔ ጋር ተነጋግረሽ የገባሽውን ረሳሽ እንዴ? አሁን እኔ የምልሽን አድርጊ። እንኳንም አወቁ እንደውም ዘገዩ አላለች ወይዘሮ ባዩሽ እንዲ በስማሚ ከዛ አክስቴ ደግሞ ምን እያልሽ ነው? እና ታዲያ ምን ማለት አለብኝ? አሁን ምንድን ቆይ አንቺ የምትዩ ስትላት በቃ አድርጊ ያልኩሽን አድርጊ ያልኩሽ አሳሚም እንዲ አለቻት። እሺ በቃ የቻልኩትን አደርጋለሁ አለች። ከዛም የሚገርማችሁ ነገር ሀና ከችን ላይ ነበረች። ሀናን ምን ትሰራለች አለቻት። እንዴ ምንስ ብሰራ ምን አገባሽ? ለምናሴ ከትምህርት ቤት እየመጣ ስለሆነ ምግብ እየሰራሁለት ነው። እና ለሰላምዬ የሚወዱትን ምግብ ስትል ለእኔ ስለምድሮ ማሰሪው ስትላት፣ እኮ ሰራልሽ አለው። ተረጋጊ፣ ግን ለመጀመሪያ ለእነሱ መስራት ስላለብኝ ነው አለች እና ስትል፣ ከዛም በኋላ ለወይዘሮ ባዮች በድጋሚም ደወለች እና ለምናሴና ለሰላም ምግብ እሰራለሁ እያለች ነው፣ ለእኔ ግን አልሰራችም ምናምን ስትል አቡ አንቺ ደግሞ ዝም ያለቻት። ከዛም በኋላ ግን እኮ ሀናን ወይዘሮ ሜላት እኮ አትወዳትም ስትል፣ አይ ተሳስተሻል፣ ወይዘሮ ሜላት አውቃ እንዳትቀብጥባት ብላ እንጂ በጣም ነው የምትወዳት። ተሳስተሻል አለቻት። አሁን ገና ተሳሳትሽ። ሀናን አንድ ሰው እንዲነካባት አትፈልግም ማለች። አውቃ እንዳትቀብጥባት በቃ እንዳታበዛው ብላ እንጂ ወይዘሮ ሜላት ሀናን በደንብ ነው የምትወዳት። እንደዛ ካርሽ ተሳስተሻል አለቻት እናት እኔን የሚወደኝ የለማ ታደከ ወይዘሮ ሜላት በስተቀር፣ ስትል አሁን እሱ አያሳስብች ችግር የለም፣ ያለውን ነገር ያስተካክላሉ አልኩሽ። በቃ አንቺ ብቻ በርትተሽን የምልሽን አድርጊ። እኔ በቃ ያልኩሽን ብቻ አንቺ አድርጊ፣ አለበለዚያ ግን ነግሬሽ፣ ብላ ስታስጠነቅቃት፣ እሺ አክስቲ አንቺ አልሽን ሁሉ እኔ ለማድረግ ዝግጁ ነኝ አለቻት በስተ መጨረሻም ተስማሙ የሚገርማቸው ነገር ማለት ነው ከማን ጋር ነው የተስማሙት ከማን ጋር ተስማሙ ከወይዘሮ ባዩሽ ጋር እርግብና ባዩሽ ሁለቱም ባህሪያቸው አንድ ረ በስመ አብ የሁለቱም ባህሪያቸው አንድ ነው ምንም አይነት ልዩነት የሌለ በቃ ምንም አይነት ልዩነት የሌለ ባህሪ እና እሻሉ ተስማሙ ከዛ አቶ መስፍን ደግሞ ልጄ ልጄ ሀና እንዴት ነሽ እንዴት ነሽ ልጄ፣ ሀሴት እንዴት ነሽ ሲላት፣ ጋሼ ደህና ነኝ እኔ ደህና ነኝ እኮ፣ ግን አባዬ ስለታመመ ብዙም እዚያ አልቀመጥም አባዬ ጋር ልሄድ ስትል፣ ልጄ ሀሴት እዛ ሆነሽ እኮ ማስታመም ትቻለሽ፣ እና ሜሉን ለምን አጠይቂያትም ለምን አታስፈቅጂም ሲላትም፣ አይ ችግር የለውም ጋሼ ችግር የለውም እና እኮ እትዬ እኮ ጥሩ ሰው ናት እኮ ጋሼ፣ በጣም ጥሩ እኮ ናት እትዬ አለች። እውነት የሚገርማችሁ ነገር እንደዛ ብታመናጨቃት ራሱ ጥሩ ነው የምትለው፣ ምክንያት አስባሽቷል የአባቷን ግማሽ ክፍያውን የሆስፒታሉን የሸፈነችው ወይዘሮ ሜላት ናት። እና እትዬ እኮ በጣም ጥሩ ናቸው፣ ለኔ በጣም ጥሩ ናቸው ከመጠን በላይ ጋሼ። እና አሁን ቀጥታ ሄጄ አባዬን አይ ታርጌ ተመልሽ መጥች ስራውን እሰራለሁ ስትል፣ በዛውን እሽኮ ማስታመም ትቻለሽ እኔ በቃ አስፈቅድልሽ አለው ልጄ ሀና አሏት። ከዛም ጋሽ ችግር የለውም አለች እና ደረስ ብላ ለመመለሱ ነው አባቷን አይታርጋ። ከዛ ወይኔ እንደው ምን አለበት ልጄ ብትሆን እንደው ልጄ ባደረጋት ምን አለበት የኔ ብትሆን፣ እውነት ተመኙ ማለት ነው። ግን ወይዘሮ ሜላት ደግሞ አይ በፍጹም ይሄማ ሊሆን አይችልም፣ በፍጹም በፍጹም ይሄ ሊሆን አይችልም አለች። እናም ሰላም ደግሞ እኔ ዲኤን ምርመራው ምንም ነገር ቢፈጠርም አንጀት ነች እኔ በጣም ነው ሞድ ትላታለች። ምክንያቱም ከዚህ በፊት ሰላምዬ ትዝ የሚላችሁ ከሆነ አስወርዳ ነበር ደም አንሷት፣ እንዲሁም ደግሞ በጣም ታማ በሕመም ስትሰቃይ ደም ማነስ ገጥሟት ደም ቢፈልጉ ወዲህ ቢሉ ወዲህ ቢሉ አላገኙም። እናም በስተመጨረሻ እሚገርማችሁ ነገር በስተመጨረሻ ሀንቾ ናት ደሟን የሰጣችሁ። ከዛም በጣም በፊትም ትወዳታለች፣ የሌለ በቃ የሌለ መውደድ ጀመረች፣ የሌለ ፍቅሯ ጨመረ። ከዛ ዶክተሩ ግን ያውቃል። ዶክተሩ ያወቀበት ምክንያት ምን እንደሆነ እነግራችኋለሁ። ዶክተሩ ያወቀበት ምክንያት ሃና አባቷን ለህክምና ታመጣው ነበረ። ለህክምና እዛው ሰላም ታማ የተኛችበት ሆስፒታል የሃና አባት እዛው ሆስፒታል ላይ ሲታከም ነበረ፣ እና በዚህ ምክንያት የሃና ደምና የሰላም ደም አንድ መሆኑን ዶክተሩ ጠረጠረ። ደማቸው አንድ ነው። ከዚህ በፊትም ግን ያውቃል ከዚህ በፊትም ከልጅነቷ ጀምሮ ዶክተሩ ያውቃል ሃና የነ ሰላም ቤት ልጅ እንደሆነች፣ ግን ሰራተኛና ተቀጥራ መስራቷን አያውቅም እና ደሟን ልሰጥ ለሰላም ስትመጣ ከዚህ በፊትም ስለሚያውቃት ሲጠራጠር ነበረ ሲጠራጠር ነበር። ከዛ ሰላምዬ ዬ ደስታዋን አልቻለችም ድና ወጣች ከሆስፒታል። በዛን ሰዓት ሀንቾ ደግሞ አባቷን ስታስታመም ነበረ። የበለጠ የሃና የምናሴ የሰላም ፍቅር ጨመረ ከዛም ወይዘሮ ሜላት በጣም ደስ አላት እኔ አንችን ለልጆች ብዬ እንጂ ለልጆች ባል ኖሮ ከዚህ ቤት ያለምንም ሰከንድ ደቂቃ አባሪሽ ነበረ ትላታለች አንዳንድ ሲጣሉ ማለት ነው ግን ሰላም ደግሞ እባክሽን እማየ እንደዚህ አትበያት ሀንቾ እኮ እህታችን ናት ሀንቾ እኮ ጥሩ ሰው ናት ሀንቾ እኮ ለእኛ ሁሉ ነገራችን ናት እማየ እንደዚህ አትበያት አታስከፍያት ትላታለች ግን እኮ አባሪ ብትባልም እኮ ወይዘሮ ሜላት አታባራት። ግን በቃ ያው ሰራተኛን ለቀቅ ስናደረግ አንዳንዴ የተለያየ ነገር ያወራሉ፣ ወይ ደግሞ በቃ የሌለ ነገር እንትን ይላሉ በማለት ነው የወይዘሮ ሜላት ማለት ነው። እና በዛ ምክንያት በቃ በስነ ስርዓት እንድትሰራ አድባ እንድትሰራ ብላ ነው አውቃ እንደዚህ የምታስፈራራት፣ የምታመናጭቃት አሁን ክችን አትገቢም፣ አሁን እንዲያ አታረጊም፣ ደግሞ ልጆች የሚወዱትን ምግብ ለምንድን ማሰሪ፣ ምን ስትሰሪ ነው፣ ለምን አረፋች፣ ምንድን ነው ምናምን፣ መስራትሽን ረሳች፣ በቃ ያለውን የሌለውን የምትናገረው። ወይዘሮ ሜላት ጠልታት አይደለም፣ በጣም ነው የምትወዳት። ሀንቾን በጣም በጣም ትወዳታለች። የሚገርማችሁ ነገር እና እርግብን ደግሞ ልጄ ሀሴት አስራ ስድስት አመት በሙሉ ፎቶሽን በየቦታ አሰራጭቼ እንድችው ስፈልግ ተሰቃይቼ አንቺን በማግኘቴ ደስታ ተሰምቶኛል፣ ልጄ እያለቻት ትስማታለችም ታዋራታለችም። ህስትሪውን አንድ በአንድ ለእርግብ ትነግራታለች። ነገር ግን እግር እርግብም እማዬ፣ እኔም አንቺን እንድቹ በፍለጋ ስትሰቃይ ባዩሽ ናት። ይህንን ሁሉ ነግራኝ በስተመጨረሻ አንቺን በማግኘቴ እማዬ፣ እኔ ደስተኛ ነኝ ብላ አለቀሰች። እርግብ ግን እኮ የውሸት ነው። ይገርማል ለምን ለእንጀራዋ ብላ ነው እዚህ ጋር ግባውን ተፍ ተፍ እያለች ያለችው እያስመሰለች ያለችው። ወይዘሮ የሚላት ደግሞ የእውነት ነው ያመነቻት። ምክንያቱም ያሳየቻት መረጃ ትክክለኛ መረጃ ነው። የሀና ነው ግን በራሷ አስመስላን ያሳየቻት። መስቀሉንና ፎቶውን ስታሳያት አመነች። ፋይሉንም አሳየቻት አመነች። ማናችንም ብና እናምናለን። ምክንያቱም ሀንቾ አክሱም ላይ በልጅነቷ ነው የጠፋችው ከአክሱም ነው። የሀንቾ አባት ያገኛት ህፃን ሆና ማለት ነው። አስባችኋል። ከአስራ ስድስት ዓመት በፊት መልኳ ራሱ ይረሳል። እዚህ ጋ አሁን በወይዘሮ ሜላት ላይ መፍረድ አይቻልም። ማናችንም ብንሆን ውስጣችን ሲቃጠር አስራ ስድስት ዓመት ቆይተን ልጃችንን ስናገኝ እውነት መስሎን መረጃውን አይተን አምነን ልንቀበል እንችላለን። ግን እውነታው ሌላ ነው። የሚገርማቸው ነገር ግን ያም ይህም ሆነ እውነታው ወጣ ማለት ነው። እውነታው መውጣቱ ደስ ይላል። ባዮች ስታስመስል የነበረው እውነታ በግልጽ ወጥቷል። እንዲችውም በስልክ እያስመሰለች የተለያየ ሪኮርዶችን እየቀዳች፣ እንዲሁም የዲኤን ምርመራውን በብር እየተደራደረች እያስቀየረች ብዙ ጥረቶችን አድርጋለች፣ ግን አልተሳካላትም። ደግሞም ሲቀጥል የወይዘሮ ሚላት እናት መጥተዋል። መጥተው ሃና ልጄ ሀሴትዬ እንዴት ነሽ ስትልም፣ እማማ እንዴት ኖት? ደህና ኖት ወይ ብላ እግራቸው ላይ ወድቃ ሳመቻቸው ማለት ነው። አቤት አቤት አቤት አስተዳደግ ብሎ ዝም ማለት ነው። ያያችው ስነ ስርአቷ አስተዳደጓ የሌለ እኮ ነው የሀንቾ የእውነት በጣም ደስ የሚል ስነስርአት በቃ ደስ የሚል ስነስርዓት የሌለ የሚያስቀና ስነስርአት የምርን ያደንቃታለሁ ማለት ነው። እና እማማ እንዴት ኖት? እኔ ደህና ነኝ እግዚአብሔር ይመስገን፣ እንኳን በሰላም መጡ። ስትልም ልጄ ሀሴት ልጄ ሀና እንዴት ነሽ? ሲሉ የሚገርማችሁ ነገር ወይዘሮ ሜላት ደነገጠች፣ ግራ ተጋባች። እንዴ ሀሴት እኮ እርግብ ልጄ ናት፣ ሀና እኮ ሰራተኛ ናት፣ አለችና ሜሉ ለእናቷ ተናገረች። ነገር ግን ሀና ያሰበችው አያቷ እንደመጣች ነው። ያው አያቷ ናት። አሁን ላይ እውነታው ስለታወቀ የወይዘሮ ሜላት እናት ለሀንቾ አያቷ ናት። እናም ተንበርክካ እግሯ ላይ ወድቃ እማማ እንኳን በሰላም መጡ ብላ እግራቸውን ስትስም ልጄ ሀሴት እንዴት ነሽ እያለቻት ሰላም ስትላት የሚገርማቸው ነገር ወይዘሮ ሜላት ደግሞ ደነገጠች። እንዴ ልጄኮ ሀሴት እኮ እርግብ ናት ሀና እኮ ሰራተኛ ናት ስትልም ከዛ እናቷ ደነገጠች። እንዴ ልጄ ምን እያልሽ ነው? ልጅሽ እኮ ናት ሀሴት እኮ ሀና ናት ስትልም እሺ በቃ እናወራለን አለቻት ለእናቷ ተደናገጡ፣ ግራ ተጋቡ። እርግብም በድንጋጤ በቁሟ ማለት ነው እራሷን ሳተች። ባዩሽም እውነታው ስለወጣ የምታደርገው ነገር ጠፍቷት ግራ ተጋባች። እናም ይገርማል እውነታው ስለወጣ የዲኤን ምርመራ ውጤቱም ስለታወቀ ምቶኑን የጠፋት ማለት ነው እና የሜሉዬ እናትም የመጡበትን ምክንያት አቶ መስፍንም የመጡበትን ምክንያት ሁላችንም እናውቀዋለን። እነሱ የመጡበት ምክንያት አንደኛ እነ የነኝ የሁለቱ ልጆች ለማረጋገጥ ነው። የወይዘሮ ሜላት እናትም ግራ ተጋብተዋል አሁን ላይ ያለውን መረጃና እውነታውን አውቀው ሁሉን ነገር አስተካክለው ልጃቸው ማን እንደሆነች አውቀውና ወስነው ነው የመጡት ካወቁም በኋላ ወደ መጡበት ይመለሳሉ ማለት ነው እና ለዛ ነው የወይዘሮ የሜላት እናት የመጡት እናም ሲቀጥል አቶ መስፍንም አሁን ላይ እውነታውን ለማወቅ በጣም ጫክ በጣም ምን አለበት ልጄን ሀና ባረጋት እያሉ ነው። አሁንም ደግሞ ልጃቸው ሀና እንደምትሆን ተስፋ አደርጋለሁ ረጋለው ብዙዎቻችሁ የዲኤን ምርመራም እንዳይቀየር ብላችኋል። ዶክተሮች ደግሞ እንደማይቀየሩ ተስፋ አደርጋለሁ። ሁሉንም እውነታ የምናየው ይሆናል አብረን በሰፊው ማለት ነው እና ከኖላዊ ድራማ ምን ተማራችሁ? እኔ ብዙ ነገር ተምሬበታለሁ። ያው ወይዘሮ ባዩሽ እራስ ወዳጅ ሆና ነው የምትሰራው ከጓደኝነት ይልቅ ጥቅም መርጣ የገዛ ጓደኛውን እያጠቃችና ለጥቅማ ጥቅምና ለገንዘብ እያለች እየሰራች ትገኛለች እና ሀንቾ ደግሞ በእውነት እንድትወጣና እውነት ተደብቃ እንደማትቀር እየተጋፈጠች እና ያለውንም መረጃ እንዲሁም ለአባቷ ተናግራ እያቀረበች ትገኛለች። እርግብ ደግሞ በውሸት ልጃችሁ ነኝ ብላ እየኖረች ነው። ነገር ግን እሷም ግራ ተጋብታ አንዴ ሀናን ታንቃለች፣ አንዴ ከአክስቷ ጋር ትጣላለች፣ አንዴ ደግሞ ከሰላም ጋር፣ አንዴ ደግሞ ከምናሴ ጋር ትከራከራለች። ነገር ግን ምናሴና ሰላም ሀናት ልትሆን ትችላለች እያሉ ነው የሚገኙት። እርግብን ግን አሁን ላይ እየጠረጠራት ነው። እርግብም ሆንሽ ሀናም ሆናችሁ ሁለታችሁም የዲኤን ምርመራ እንኳን ምንም ቢፈጠርበትም እህቶች ናችሁ እያሉ ይገኛሉ፣ ቤት ውስጥ ያሉት በሙሉ ማለት ነው። ለምን ሁለቱም እንዲከፉ ስለማይፈልጉ ማለት ነው። ሁለቱም መከፋት የለባቸውም ነው የሚሉት። ስለዚህ ሀናም እንድትከፋ አይፈልጉ፣ እርግብም እንድትከፋ አይፈልጉ እና ለአስራ ስድስት ዓመታት በሙሉ ወይዘሮ ሜላት ልጇን እየፈለገች እያለቀሰች በጣም ብዙ ምስዋትን ብትከፍልም በስተመጨረሻ ልጇ ሀና መታለች ማለት ነው። የሚገርማችሁ ደግሞ ሰራተኛ ሆና መገኘቷ ማለት ነው እዛው ቤት እዛው ቤት ቤተሰቦቿን ማግኘቷ ነው የሚገርመው ማለት ነው። ዞሮ ዞሮ እውነታው መውጣቱ ነው። በጣም ነው ደስ የሚለው። እናም የወይዘሮ ሜላት እናትም መተዋል ያለውን ነገር እስኪ በቀጣይ ደግሞ በሰፊው የምናየው ይሆናል እና የምር በጣም ምርጥና ምርጥ ምርጥ ምርጥ ምርጥ ይሄ ድራማ ምርጥና በጣም አስተማሪ ድራማ ነው። እንደተለመደ አስቴታችሁን በኮሜንት አስቀምጡ። ሁላችሁም ውጤቱ መቀየር የለበትም ብላችኋል። ውጤቱ እንደማይቀየር ተስፋ አደርጋለሁ። የባዩሽ ሴራ ደግሞ ተነቃባት። አሁን ላይ ባዩሽ ተዋረደች፣ እርግብም ተዋረደች፣ ሀንቾ አሸነፈች ማለት ነው። በቃ ሀንቾ ድል አደረገች። ሁላችንም በጉጉት ስንጠብቀው የነበረ ነው። ለዛሬ የመጣሁት ቪዲዮ ይሄን ይመስላል። ስለምታበረታቱን አመሰግናለሁ። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ ባይ